ውድ ኢትዮጵያውያን ዛሬ ከጓደኞች ጋር አንድ የምናሳያችሁ ነገር አለ። በእግዚአብሔር ይህንን ቪዲዮ ሁላችሁም እስከ መጨረሻው እንድታዩት እጠይቃችኋለሁ። እዚህ ከጎናችን የምትመለከቷት እህታችን ቤዛዊት ትባላለች ለረዥም ዓመት አረብ ሀገር ሰርታ ቆይታ መታ የራሷ ሱፐር ማርኬት ላይ ትሰራ ነበረ። ነገር ግን አይምሮ ውስጥ ባደገ ትልቅ እጢ ሁለቱም አይኖቿ ማየት ተስኗቸዋል። እሺ ሁላችሁም ደጋግ ኢትዮጵያውያን ይህንን ቪዲዮ የምትመለከቱ ሁላችሁም በእግዚአብሔር ስም ነው የምንጠይቃችሁ፣ እህታችንን እንድትታደጉልን እንጠይቃችኋለን። አካውንት እናስቀምጥላችኋለን። ምችሉ የቻላችሁትን ምንም አይነት ገንዘብ ሳትንቁ በምናስቀምጥላችሁ አካውንት እንድታስገቡላት፣ ያልቻላችሁ ሰዎች ደግሞ ይሄ ቪዲዮ ቫይራል ሆኖ ብዙ ኢትዮጵያውያን ጋር እንዲደርስ ሼር እና ኮፒ ሊንክ በማድረግ እንድትተባበሩን እፈልጋለሁ። ይህንን ቪዲዮ የምታዩት ሁላችሁም እህቴ ብትሆንስ ብለን እናስብና እኛም የቻልነውን እናግዛታለን። እናንተም ደግሞ ሁላችሁም የቻላችሁትን። ሀያ ቀን ያላት በዚች ሀያ ቀን ገንዘቡ ካልሞላላች ሙሉ ፓራ ላይ ትሆናለች እና እባካችሁ፣ በእግዚአብሔር ልለምናችሁ፣ እባካችሁ የቻላችሁትን እንድታግዟት እህቴን በአክብሮት ጠይቃለሁኝ። አሁን አይኗን ተይዞ ወደ ጆሮዋም እየሄደ ነው። ሁሉን ሰውነቷ እየደከመ እየደከመ ነው። እባካችሁ ተባበሯት። ተባበሩልኝ በእግዚአብሔር ስም ማለት ነው። ትሞትብኛለች ብዬ እየሰጋሁ ነው። ተባበሩ። እሺ፣ ስሜ ቢዘዊ ትባላለው። ቢዘዊ ተሻለ ባላለው የብታጀራ ነዋሪ የአንድ ልጅ እናት ነኝ። እና የአይን ችግር መስሎኝ ነበረ መጀመሪያ። አይን ሐኪም ቤት ነበር ስንከራተት ነበረው። በኋላ እየደከመ እየደከመ ከጠፋ በኋላ ነው የጭንቅላት ያንጎልጢ እንደሆነ የታወቀው። ከአይኔ ያልፋሁን ጆሬም አንድ ጆሬ እንትን ብሏል አይሰማም አይሰራም። ግን ወደ ሌላኛውም ጆሮዬ እየተላለፈ ነው፣ ሰውነቴም እየደከመ ነው። በአስቸኳይ ሕክምናው ካገኘው ምናልባት ልተርፍ ይችላሉ። አይኔም ሊተርፍ ይችላል ጆሮዬም፣ እኔም ረጅም እድሜ ሊኖረኝ ይችላል። እና ሕክምናው በጣም በአስቸኳይ ማግኘት እንዳለብኝ ነው እየተነገረኝ እና ለልጄ ሲባል እኔም ወጣት ነኝ ሰርቼ እንደ ወጣት እንደ ጓደኞች መኖር ስለምፈልግ ቃ ማቹ የቻለ ገንዘብ ብቻ ሳይሆን ሀሳብን ዶክተርም ከተገኘን ይሠራታሉ ያለው ሁሉ ከተገኘ እርዱኝ፣ እላለሁ። አመሰግናለሁ። የእኔ ስደተኛ እህት ቤዛዬ የኔ ከርታታ፣ አላህ አፍ ያድርግሽ፣ አላህ ሙሉ አፍ ያሽን ይመልስልሽ። በመቀጠል ውድ ተመልካቾቼ፣ ይህን ቪዲዮ የተለቀቀው ቲክቶክ በአብርሃም አካውንት ላይ ነው ማለት ነው ሁላችሁንም ቲክቶክ ያላችሁ ገብታችሁ ላይክ ሼር ኮፒ ሊንክ እያደረጋችሁ እንዲሁም ደግሞ ዲዩት እያደረጋችሁ መርዳት የሚችሉ እጅግ በጣም ብዙ መልካም ልብ ቀና ልብ ያላቸው ኢትዮጵያውያንና ኤርትራውያን ስላሉ እነሱ ጋር እንዲደርስ እናድርግ። ውድ ተመልካቾቼ፣ ሌላው ምንድን ነው፣ እንደ ወትሮ ጊዜ አብርሃም በቲክቶክ አካውንቱ ቪዲዮ ሲለቅ ለገሌ ዘፈነ፣ ለገሌ እንደዚህ መልእክት አስተላለፈ ሩታም ልክ እንደዛ እንደምንለው ሁሉ እንደዚህ አይነት ደግሞ ለመልካም ስራ የነፍስ አድን ጥሪ ደግሞ ቪዲዮ ሲሰሩልን ቶሎ ብለን ቪዲዮ መስራት አለብን ማለት ነው። በእርግጥ ቤተሰብ ወሬ ካልሆነ በስተቀር እንደዚህ አይነት ቪዲዮ ሲሰሩ ብዙም ቫይራል አይወጣምና፣ እባካችሁ ለዚህ እህታችን ደግሞ ልንደርስላት ይገባል ማለት ነው። እህታችን እንደሰማችኋት ከአረብ ሀገር ላይ ለብዙ አመት ሰርታ ሀገሯ ገብታ በራሷ ስራ ላይ የምትንቀሳቀስ እህታችን ነበረች ማለት ነው። እና በድንገት በታመመችው ህመም አይኗ ማታለች፣ አንድ ጆሮ ማታለች እንደሰማችሁት። አሁን ደግሞ ወደ ሌላኛው ጆሮ እየተላለፈ ነው። በዚህ ሀያ ቀን ደግሞ ፈጣኝ ህክምና ካላገኘች ሙሉ አካሏ ፓራላይዝ እንደሚሆን ሳይሆን ዶክተር እንደነገራት ነው የተናገሩት። እናቷንም እህታችንን ቤዛ የተናገረችው ማለት ነው። እናም ለዚህ እህታችን ቶሎ ልንደርስላት ይገባል። ቤተሰብ እህታችን እንደሰማችሁት የአንድ ልጅ እናት ናት። እናትየውም በጣም ታሳዝናለች። ትሞትብኛለች ብዬ በጣም እየሰጋሁ ነው ብለዋል ማለት ነው። ለዚህ እናታችን ደግሞ ልጃቸው እንድትቆምላቸው ሁላችንም የየበኩላችን መረባረብ አለብን ማለት ነው። አውቃለሁ እንደዚህ አይነት ቪዲዮ ሲለቀቅ እይታ የለውም ማለት ነው። እኛ አሉባልታ ነገር ብቻ ነው የምንወደው ማለት ነው። ነገር ግን ደግሞ እንደዚህ አይነትን ቪዲዮ ሲለቁ ትኩረት እንስጥ ነው የምላቸው ማለት ነው። የእውነት በጣም ዋዘኛለሁ በጣም ነው ልቤ የተነካው ማለት ነው። ለአንድ ልጅ ስትሉ ስትል የእውነት ልቤ በጣም ነክቶኛል ማለት ነው። እኛ ስደተኞች እንዲህ ነን ሰው ሀገር ላይ እንለፋለን እንደክማለን፣ ለብዙ አመት ማለት ነው። በቀን አሁን ሁሉ ነገር ትሳካለን አልሐምዱሌላ ከቤተሰቦቻችን አጠገብ ሆነን ደግሞ ሌላ ስራ እንስራ፣ ቤተሰቦቻችንን እየካደምን ልጆቻችንን እያሳደግን ብለን በምናስብ ሰዓት ደግሞ እንደዚህ ያልታሰበ ችግር ይገጥመናል ማለት ነው። አላህዬ፣ ካልታሰበ አደጋ ካልታሰበ መጥፎ ነገርን ይጠብቀን፣ ይጠብቃችሁ ነው የምለው ማለት ነው። እና ውድ ተመልካቾቼ የቤዛዊት እንትን አካውንት ቪዲዮ ላይ እንዳያችሁት አለ ሁላችሁንም ያላችሁ እውነት፣ እኛ እኮ ለካርድ እናወጣለን ለተለያየ ነገር እናወጣለን። ኢጃዛ ሄደን ራሱ ሶስት መቶ አራት መቶ እናጠፋለን ማለት ነው። ለዚህ እህታችን ደግሞ አምሳ ብር መቶ ብር ብልን ብንልክላት ራሱ ትልቅ ፋይዳ አለው ማለት ነው። እና የእህታችን የቤዛ ህይወት ሁላችንም እንታደገው ነው የምለው ማለት ነው። እባካችሁ እውነት ብዙ ጊዜ እናመጣለን ቲክቶክ ላይ አብርሃም ለሩታ ዘፈነላት፣ አብርሃም ለሄርሜላ ዘፈነላት፣ ሄርሜላ ለአብርሃም ዘፈነችለት ምናምን እያለ እናመጣለን አይደለ? ሌላ ጊዜ ማምጥተን እንደምንሰራበት ሁሉ ይህን ቪዲዮ አምጥታችሁ ቆርጣችሁ አምጥታችሁ ቪዲዮ ስሩበት። ምናልባት በአንቺ በአንተ በእኔ ሰበብ መልካም ልብ፣ ቀና ልብ፣ ሰውን ለመርዳት ወደኋላ የማይል ሰው አንድ ሰው ሰበብ እናደርግላታለን ብዬ አስባለሁ እና እህታችን ቤዛዬ በድጋሚ አላህ አፊያ አድርግሽ አላህ ሙሉ አፊያሽን ይመልስልሽ ነው የምለው። በስደት አለም ያላችሁ እህቶቼ እንዲ አላህዬ ከመጥፎ ነገር ይጠብቃችሁ ነው የምለው ማለት ነው። የእኛ መጨረሻ እንዲህ ባይሆን ደስ ይለኝ ነበር የእውነት። በናፍቆት ቤተሰብ አግኝታችሁ በቤተሰብ አጠገም ሆኝ ስራዬን ልስራ በሀገሬ ላይ ተብሎ ሀገር ተገብቶ ደግሞ አንዳንዶች እህቶቻችን ደግሞ እንደዚያ አይነት ነገር ሲገጥማቸው የእውነት ልብ ይነካል ማለት ነው። ቤዛዬ አላህ ያድርግሽ እናትሽንም እንግዲህ አላህ ያስቀምጥልሽ ነው የምለው የው